የምር ብሩኬ በአንድ ቀን ትኬቱ ቀዶታል ብላችሁ ታስባላችሁ? አም ሬሊ ሹር፣ መልሶ ፕራንክ እያደረጋት ነው። የምር ምክንያቱም መማር ስላለባት ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ደህና ናቸው? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማቸው እያላችሁበት ይብዛልኝ። እና ማለት ነው ትላንትና ፕራንክ እንደሆነ ተነግረዋል፣ ተናግራለች። ያስታወቅ ነበረ ፕራንክ እንደሆነ። ግን ደግሞ ፕራንኮቹ በጣም ሀይለኛ ናቸው። በጣም ከባድ ነው። ምክንያቱም ፕራንክ እንደሆነ የሚያስታውቀው አሜሪካ፣ ዝም ብሎ ተነስታችሁ የምትሄዱበት ሀገር አይደለም። እንደ ሳውዲ እንደ ሌላኛው ሀገር አይደለም። አሜሪካ ማለት ነው ብዙ ፕሮሰስ አለው። ግዴታ ግን ብቻ በቃ ፕራንክ እንደሆነ ያስታውቅ ነበረ። ግን ደግሞ እንዴት ብሩኬ ወደ አሁኑ ተነስቶ ትኬቱን ይቆርጠዋል ይቀዷል? እንዴት ካውንስል ያደርገዋል? ፕራንክ እንደሆነ እያስታወቀ ማለት ነው። በአንድ ጎን ደግሞ በጣም ኮሜንትና እያየ ነበረ። የሚያሳምን ነገሮች ብዙ ነበሩ። ግን ደግሞ እሱ ብዙ ነገር መስዋዕትነት አድርጋለት አድርጎላት እንደዚህ ታደርጋለች ብሎ የእውነት ብዙ ኦዲየንሶችን አስቆጥቶ ነበር። እውነቱ ለመናገር ግን ደግሞ ፕራንክ ነው። ግን እንደዚህ በዚህ አይነት ፕራንክ የእውነት በጣም ይደብራል። ና እና አሁንም አብረው ነው የሚሄዱት፣ አብረው ነው የምር። ትቷት አሄድም፣ ትኬቱም አልቀደደውም፣ ውሸት ነው። መልሶ ፕራንክ እያደረጋት ነው የምር እና ማለት ነው ፕራንክ እያደረጋት ነው። አይ ቲንክ እሱ አም ሪሊ ሹር። ምክንያቱም በአንድ ቀን እንዴት መጨረሻ ሳያ እንዴት ነው የሚቀደው? እንዴት ካሁን ስል ያደርገዋል። ምንም ቢያናድድ የመጨረሻውን ማየት አለበት። አይደለም እሷ ኤቨሪቲንጉ ስለብታቅ መናደድ የውሳኔ ሰው ስለሆነ ወደ አሁኑ መንገር ነበረባት። ሙሉ በሙሉ ጥፋተኛ ነች። ጥፋቷ ደግሞ አንድ ሰው ጥፋቱም ማመን አለበት። ኦልሬዲ አምናለች በመጨረሻ ሰዓት ምን እንዳጣ ሲነግራ ታመነች። እና አንዳንዴ እኔ ልክ ነኝ ብላችሁ የምትሄዱትን ነገር በጣም ነው የሚያሳስታችሁ፣ ብዙ ነገር ታጣላችሁ ማለት ነው። ሌላ ደግሞ በዚህ አጋጣሚ ማስተላለፍ የምፈልገው ነገር የምትወዱትን ሰው የምታፈቅሩትን ሰው በምታረጉትን ነገር ጥንቃቄ ማድረግ አለባችሁ። በምታወሩትን ኤቭሪቲንጉ ማለት ነው ጥንቃቄ ማድረግ አለባችሁ። ምክንያቱም ዱላ ይሻላል ከቃላት ዱላ ይሻላል። ሌላ ደግሞ እሱን የእሱን ስሜት ትን መጠቀቅ አለባችሁ። የሁለታቸውም ስሜት ሁለቱ መጠንቀቅ አለባችሁ። የራሳችሁ ስሜት ብቻ አይደለም ይዛችሁ መጓዝ አለባችሁ። የሌላውም ስሜት መጠንቀቅ አለባችሁ እና ይህን ነው የተማርኩበት ትናንትና አሁን ከትናንትና ወዳ ንግግሮቿ በጣም ይደብሩ ነበረ ለእሷ ብሎ ቀርቶ እኔስ ሲላት አንተም ከዚህ በኋላ የራስን ትምህርት የራስን መስራት ትጀምራለ አለችው። አስባችሁታል? ብዙ ነገር ነው ልዙ ያደረገው ብዙ ነገር ነው የቀረውና ንግግሮቿ በጣም ያሳምኑ ነበረ። እውነቱ ለመናገር ሶ ብራንክም ቢሆን መጠንቀቅ አለባቸው ብዬ አስባለሁኝ። በተለይ ካፕሎች የእውነት ብቻ ፕራንክ መሆኑ ብላችሁ ራሱ ፕራንክ ወዳውኑ መናገር ወዳውኑ ማለት ነው። ማሳደር ማስረዘም ዋጋ ያስከፍላል። ፕራንክ ነው ውሸት እስከሆነ ድረስ ወዳውኑ መናገር። ምክንያቱም የዛን ሰው ስሜት ራሳችሁ ጋር መድረስ አለበት፣ መጠንቀቅ አለባችሁ በአጠቃላይ ማለት ነው። ሶ ሀይሜ ሁለተኛ ትማርበታለች ብዬ አስባለሁኝ። ሁለቱም አሳዝነውኛል። እውነቱ ለመናገር ትላንትና ሁለቱም አሳዘነኝ። ያው አትፍረዱባቸው። ሁለቱም ትንሽ ልጅነትም ስላለባቸው የውሳኔ ሰዎች ናቸው። ሁለቱም ቶሎ ነው ነገሮቹን የሚወስኑት። ነገሮች ቶሎ ባትወስኑ ጥሩ ነው ማለት አስባችሁበት። ብሩኬ እንደዛ አይደለም ነገሩ ወደ አሁኑ አይወስንም፣ እንደምናውቀው ማለት ነው ቶሎ ማወሰን አይችልም ማለት ማወቅ አለበት ሁሉም ነገር ማለት ነው። ቶሎ አይወስንም። በብዙ ቪዲዮ እናያለን፣ እንዴት ወስኖ ትኬትን ይቀዳል? እና አይወስንም፣ አልቀድደውም፣ ትኬቱም አልቀድደውም። ፕራንክ ነው እያደረጋት ያለው እና በቃ ሁለቱ ምንድናቸው፣ እለተኞች ናቸው። በተለይ ሀይሚ በጣም ህለተኛናት ናት። መሸነፍ አትፈልግም፣ አትወድም ማለት ነው እና መሸነፍ ባለባችሁ መንገድ መሸነፍ አለባችሁ፣ እና ስህተታችሁ ደግሞ ማወቅ አለባችሁ። አንድ ትምህርት ቤት ገብታችሁ እራሱ ተምራችሁ አይደለ? ፈተና የምትፈተኑት እያወቃችሁ አይደለም። ኤክስ የሚገባባችሁ ኤክስ የገባባችሁ ደግሞ ኔክስትዴ እንዳይገባባችሁ